ቅድስት ሰሎሜ መለኮትን ያቀፈች ያዘለችና የሳመች ቅድስት እናት፣ ከመቤታችንና ከአረጋዊ ዮሴፍ ጋር በመሆን ጌታችንን ይዘው በምድረ ግብፅ የተሰደደች። ሰሎሜ ማለት ሰላማዊት ማለት ነው። ሰሎሜ ማለት ሰላሜ፣ ሰላም፣ ደህንነት ማለት ነው። ተዛማሽ ስሞችም ሰሎም፣ ሺሌም ማለት ነው። ሰላመ ከሚለው ግስ የተገኘ ስም ነው። በሰንበት ወደ ጌታ መቃብር ከሄዱት የዮሳም እናት ማርያምም ሶሎሜም ነበሩ። ማርቆስ 15 ቁጥር 40 የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ በመዋለ ስብከቱ ከመረጣቸው ሰላሳ ስድስቱ ቅዱሳት አንስት የቅድስት ሶሎሜን ያህል ያገለገለ ክብርም የተቀበለ የለም። ከመቤታችን ቀጥሎ ከጽንሰቱ እስከ እርገቱ ያልተለየች ብቸኛዋ ሰው ናትና፣ ይህስ እንደምን ነው ቢሉ፣ ቅድስት ሶሎሜ ከነገደ አሮን በሚመዘዝ የዘር ሃረግ እናቷ ማርያም ትባል ነበር። አባቷ ደግሞ ክቡር አረጋዊ ቅዱስ ዮሴፍ ነው። ቅድስት ሰሎሜና እመቤታችን የህትማማች ልጆች ናቸው። ቅድስት ኤልሳቤትም ዝምድኗ ተመሳሳይ ነው። የሦስቱ እናቶች ማለትም ሐና፣ ማርያምና ሶፊያ የማጣትና የሄርሜላ ልጆች በመሆናቸው እህትማማቾች ናቸው። ቅድስት ሰሎሜ የአረጋዊ የዮሴፍ ልጆችን ወይም ወንድሞቿን እንደሚገባ አሳድጋለች። ጌታችን በተወለደ ጊዜ በቤቴልሔም ነበረች። የእመቤታችን መውለድ እንደ ሌሎች ሴቶች መስሏት ድንግልን ስለነካች እጆቿ ተቃጥለዋል። ምረት ጠይቃ ጌታን ስትዳስሰው ግን ተፈወሰች። እመብርሃን ስደት ስትወጣ ቅድስት ሰሎሜ በአንቺ የደረሰ በእኔ የሚደርስ ብላ አብራ ተሰዳለች። ራቧን ተርባለች፣ ጥማቷን ተጠምታለች፣ በሐዘኗ ዝናለች፣ አብራ አልቅሳለች። ለሦስት ዓመታት ከስድስት ወራት ያን ሁሉ ጭንቅ አብራ ትከፍላለች። ድንግል እመቤታችን እሾህ ሲወጋ ታወጣላት እንቅፋት ሲመታት ደሟን ትጠርግላት ነበረ። ባለቤቷ አድሏታልና ጌታችንን አንዴ በጎና ታቅፈው፣ አንዴም በጀርባ ታዝለው፣ አንዴም ትስመው ነበረ። ከስደት ከተመለሱ በኋላም ለ25 ዓመታት ከጌታና ከድንግል ማርያም ጋር ኑራለች፣ አገልግላቸዋለችም። ጌታችን ተጠምቆ ማስተማር ሲጀምር ተከተለችው። እርሱም ከ36ቱ ቅዱሳት አንስ ደምሯታል። ለሦስት ዓመታት ከስድስት ወራት ከዋለበት ውላ ካደረበት አድራ ተምራለች። እንደሚገባም አገልግላለች። አምላክ ሲሰቃይ ከጎኑ ሲሰቀልም ከእግረ መስቀሉ ሥር ነበረች። አብርሃነ ትንሣኤውም ከተገለጠላቸው ቅዱሳት አንስት አንዷ ናት። ከመድኃኔዓለም ዕርገት በኋላ መንፈስ ቅዱስን ተቀብላ በሐዋርያት ዘመን የነበረች ቤተ ክርስቲያን አገልግላለች። ዕድሜዋ ምንም ቢገፋ ለወንጌልና ለማድ ተግባር ታገለግላለች። ወገኖቿ አይሁድ ብዙ አሰቃይተዋት በዚህች ዕለት ማለትም ግንቦት 25 በመልካም ረፍት ወደ ፈጣሪዋ ሄደች። ሰንበትም ካለፈ በኋላ መግደላዊት ማርያም፣ የያዕቆብ እናት ማርያም፣ ሰሎሜም መጥተው ሊቀቡት ሽቶ ገዙ። ከሳምንቱም በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብር መጡ። ወደ መቃብርም ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል አዩና ደነገጡ። እርሱ ግን አትደንግጡ፣ የተሰቀለውን የናዝሪቱን ኢየሱስ ትፈልጋላችሁ ተነስቷል፣ በዚህ የለም አላቸው። የማርቆስ ወንጌል ምዕራፍ 16 ቁጥር 1 እስከ 8። አምላካችን እግዚአብሔር በቅድስት ሰሎሜ ላይ ያሳደረውን ጸጋ በእኛም ላይ ያሳድርልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።